ከጠረፍ ከደንበርዋ ምን የሆነ የፀሐይ ማፈሯ ምን የሆነ የጀንበር ማፈሯ ምን የሆነ የፀሐይ ማፈሯ ምን የሆነ የጀንበር ማፈሯ አልገለጣለ ስሜ ወልዴ በርሄ ይባላል። ምኖረው በደባርቅ ከተማ ነው። ምሰራበት በሰሜን ጎንደር ዞን ግብርና መምሪያ ውስጥ የፖላ አገልግሎት ሰጪ ቅሬታ ባለሙያ ነኝ። የአሚኮ ቴሌቪዥንን የቶና መሰናዶ ፕሮግራም እንግዳ ስላደረገ እጅግ አድርጌ ያመሰግናለሁ። የሆደ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ወባለ ሙቤቷ እንዴት ነሽ እንዴት ነሽ ፍቅሬ ጥንቷ

ዛሬም ነገም ቢሆን መቼም የማረሳ። እሺ ያው እንግዲህ ይህ ቦታ ቮካል ኤክሰርሳይስ በምሰራበት ሰዓት የምመጣበት ቦታ ነው። ያው ከሰፈራችን ርቀት አለው፣ ወጣ ያለ ነው። እዚህ በኋላም ተራራ አለው፣ እጅግ በጣም አስቸጋሪ ነው። ያው እንግዲህ ከተማ አስተዳደሩ ታሳቢ ማድረግ ካለበት ይህም ቦታ ታሳቢ አድርጎ ቮካል የምንሰራበትን መንገድ ቢያመቻች ያው አልፎ አልፎ የምትሳተፍበት በከተማ አስተዳደሩ የሚገኝ ከተማ አስተዳደሩን የሚያገለግል የዋሊያ ቲያትርና ሙዚቃ ቡድን አለ። እዛ ቡድን አልፎ አልፎም ቢሆን ትሬኒንግ እሰራለሁኝ። ቮካል ኤክሰርሳይዝ ለድምጻው እጅግ በጣም ወሳኝ ስለሆነ አልፎ አልፎ መስራት ስላለብኝ ዛሬ ቮካል ሞክር ነው። አረፍ ልበልና ያው በዚሁ በእግር መንገዴ ታሪኬንም አጫውታችኋለሁ። እንዳልበላው ጠጥቼ እንዳልጠጣው ያረገኝ ፍቅረሽ ነው መቻጣው መቻጣው መቻጣው መቻታው ከሰው ተራውጥቶ ያረገኝ ብቸኛ አውቃለው ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ ነጭናጫ ያረገኝ ተቆጭ በቶሎ ያው ያንችው ፍቅር ነው ሌላ ማን ተብሎ ሌላ ማን ተብሎ። ስሜ ወልዴ በርሄ ይባላል። ተወልጄ ያደኩት ማዕከላዊ ጎንደር ዞን ወገራ ወረዳ ወርቅ ደግሞ ቀበሌ ልዩ ቦታው ቃብቲያ ሚካኤል የተባለ በሚጠራ ቦታ ነው። አሁን የምኖረው በደባርቅ ከተማ ነው። ከስራ ውጭ ደግሞ በተቻለ መጠን ጎን ለጎን ሙዚቃ ላይ አልፎ አልፎ ቢሆን ኤክሰርሳይዝ አደርጋለሁ። እጅግ በጣም ወዳለው ሙዚቃ ያው ከልጅነት ጀምሮ ነው ሙዚቃ ማንጎራጎረው መወደውም። ያው እስካሁንም ተስፋ አልቆረጥኩም። ህልም አለኝ። ያው ፈተናዎች ይበዛሉ፣ ምቹ ሁኔታ የለም። በዛ ምክንያት ትንሽ የዘገየውበት ሁኔታ አለ። አሁንም ቢሆን ግን ይሳካልኛል ብዬ አስባለሁ። ያው እንደሚሳካልኝም ተስፋ በማድረግ ለወደፊት በኪነ ጥበቡ ዘርፍ ተቀላቅዬ በኪነ ጥበቡ ዘርፍ የራሴን አሻራ ለማሳረፍ እንቅስቃሴ በማድረግ ላይ እገኛለሁኝ። ሙዚቃ አደም አደም ጣለውኝ፣ ሬዲዮም ብዙ ጊዜ ሰማለውኝ። እንደውም አብዛኛውን ጊዜ ጓደኛዬም ሬዲዮ ነው ከሬዲዮን ጋር ነው የማሳለፈው። ሙዚቃ ላይ ያው በርካታ ሙዚቀኞች አድናቂ ነኝ። ብዙ ጊዜ በማደምጥበትና በማደንቅበት ሰዓት ደግሞ አንዱን ከአንዱ የማበላለጥ ስራ ወይም የማነጻጸር ስራ ስላልሰራም ይሁን እንጂ የተወሰኑትን እንደ ምሳሌነት ለመጥቀስ ያክል ያው ለኔ አርአያ ሞዴል የሚሆነው ሞዴል አድርጌም ወስደው ይርዳው ጤናውን ነው። እጅግ በጣም የሚገርም ድምፃዊ ነው። በዘፈኖቹ ወይም በስራዎቹ የሚያስተላልፈው መልእክት እጅግ በጣም የተለየ ነው። ለኔ የሚገዛኝና እኔ የምስማማ የምስማማበትም ስለሆነ ይርዳውን በጣም አደንቃለሁ። ነጋሽ ጥላውን እነ ቴዎድሮስ ካሳሁን እና ኢየሱስ እና ኢየሱስ ግርማ ወዘተ የመሳሰሉት ሙዚቀኞች አድናቂ ነው። ከሴቶች ደግሞ እነ አስቴር አወቀን ፍቅር አዲስን አደንቃለው አደም አደምጣለሁኝ ከማደንቃቸውና ከማደምጣቸው ሙዚቀኞች መካከል አንዱን ላንጎራጉርላቸው የክቡር ዶክተር አርቲስት ጥላሁን ገሰሰ ቁም የለመረቀሽ የተሰኘውን ሙዚቃ አንጎራጉርላችኋለሁ። ተቀረቀ ተቀበይማ ህይወትን መርቀሽ ሰተሽኝንማ ይቀረኝ የምለው የሚቆጭ ባለ

ማግስቱን ውሰደኝ አስር ሞቴ እምጣና ትንቢትሽ ፈጸም። ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽን በልበል ሰንደቅሽ ከፍ በል ይቁም ለዘላለም። ሰላም ጥጋብ ደስታ ይታይብሽ ባለም። ሙዚቃ ለኔ የሚሰጠኝ ያው ደስታ ይሰጠኛል፣ ያዝናናኛል፣ ያስተምረኛል። ያው እንዳልኩት በተከፋውበት ሰዓት ሙዚቃ ሳ ድምፅ እጽናናለው። ያው ደስታን በሚሰማኝ ሰዓት የበለጠ መደሰተው ሙዚቃ በምሰማበት ጊዜ ነው። ሙዚቀኛ ለመሆን ያው አልፎ አልፎም ቢሆን ትሬኒንግ እየሰራው ይገኛለው። በነገራችን ላይ በጣም ከፍተኛ ፍላጎት አለኝ ወደ ኪነ ጥበቡ ዘርፍ ለመቀላቀል። ይሁን እንጂ ያው ምቹ ሁኔታ የለም። ምቹ ሁኔታ አለመኖሩ በዋናነት ከኢኮኖሚ አቅም ጋር ተያይዞ ነው። ከኢኮኖሚ አቅም ጋር ተያይዞ ትንሽ አስቸጋሪና ፈታኝ ሁኔታ ላይ ነው ያለሁት። ግን ዙሮ ዙሮ አቅም ያላቸው በሙያም፣ በሀሳብም፣ በልዩ ልዩ ቁሳቁስም፣ በኢኮኖሚም ሊያግዙኝ የሚችሉ ወገኖች ይኖራሉ ብዬ ስለማስብ የእነሱ ድጋፍ ተጨምሮበት ሙዚቀኛ እንደመሆን ተስፋ አደርጋለሁ። ዓይነ ስውርነትና ሙዚቀኛ መሆን የአንድ ሳንቲም ሁለት ገጽታ ናቸው ማለት ይቻላል። ሙዚቀኛ ከሆንክ ዓይነ ስውርነትን በምንም መልኩ አታስታውሰውም። ዓይነ ስውርነትም ምንም ማለት አይደለም። እኔ በዚህ መንገድ ነው የምገልጸው። ሙዚቃ ለማዳመጥ ጆሮ ይፈልጋል። እኔ በማደምጥበት ሰዓት ያው ግጥሞችን፣ ዜማውንም እየመላለስኩ አደምጣለሁኝ። በዛ መንገድ ሙዚቃውን አንደርስታንድ ለማድረግ ነው የምሞክረው። የሙዚቃ ተሰጦየን ለማዳበር ደግሞ ያው ቅድምም እንዳልኩት አልፎ አልፎ በዋሊያ ቲያትርና ሙዚቃ ቡድን ተሰጦየን ለማዳበር ኤክሰርሳይዝ የሚሰራበት ሁኔታ አለ። ከዛ ባሻገር ደግሞ ከአንዳንድ ህዝባዊ መድረኮች ላይ ተሰጦየን ለህዝቡ የማሳየት ስራ የምሰራበት ሁኔታም አለ። በፊትም ደግሞ ተማሪ ያለውኝ የተለያዩ ፕሮግራሞች ሲኖሩ የወላጅ በዓል ሊሆን ይችላል። የተለያዩ ዝግጅቶች ሲኖሩ ተሰጥኦን የማሳይበት ሁኔታ ነበረ። ያው በዚህ መንገድ ነው ተሰጥኦን ለማዳበር ጥረት እያደረግኩ ያለው። አይደለም ከሀገሩ ወይም ከፈረሱ

አልኮሽ አንቺ ልጅ አሁን ምንድነ ለማነው? ድምፅ ላይ በፊትም ጀምሮ ገጠር ላይ ያለውኝ ወደ ሳይንስ ትምህርት ሳልመጣ በሰፈር ከጓደኞች ጋ አንጎራጉር ነበር። ዘፍን ነበረ የባህል ዘፈን። በኋላ ግን ወደ ሳይንስ ትምህርት ስመጣ ያው ትምህርት ቤት ላይ እንቅስቃሴ ያድርግ ነበረ በተለያዩ ክበባት በተለያዩ ክበባት እንቅስቃሴ ሳደርግ ደግሞ መምህራኖቼ ለወደፊት ጎበል ድምፃዊ እንደመሆን አቅጣጫ ያሳዩኝ ነበረ። ያበረታቱኝም ነበረ። ያው በርካታ መምህራኖች ነበር የሚያበረታቱኝ። በዚሁ አጋጣሚ የተማርኩት አምባዮሪስ አንደኛ ደረጃ ትምህርት ቤት ነው የተማርኩት አንድ እስከ ስምንት አጠቃላይ ህይወቴን ከእስከ አስራ ሁለተኛ ክፍል ያለውን እዛ ወገረ ወረዳ ነው የተማርኩት። ይ አንድ እስከ ስምንት ያው እንዳልኩት አምባዮርስ ነው። ዘጠነኛ ክፍል ላይ አምባዮርስ ሁለተኛ ደረጃ ና መሰናዶ ትምህርት ቤት ነው የተማርኩት። አስረኛ ክፍል ደግሞ ከአስር እስከ አስራ ሁለት በወገረ ወረዳ የምትካተት ናት ገደብዬ ንዑስ ወረዳ ሁለተኛ ደረጃ ና መሰናዶ ትምህርት ቤት ነው የተማርኩት። እና በትምህርት ላይ እያለውኝ ጎን ለጎን ሙዚቃ ላይ እንቅስቃሴ ስለማደርግ አንደኛ ደረጃ እያለውም ሁለተኛ ደረጃ ትምህርት ቤት እያለውም በርካታ መምህራኖቼ ያበረታቱኝ ነበረ። በተለይ አንደኛ ደረጃ ትምህርት ቤት እያለውኝ ሲያበረታቱኝ ከነበሩት መምህራኖች መካከል የተወሰኑትን ለመጥቀስ ያክል። አሁን ነብሱን ይማረውና ያው በህይወት የለም ከስድስት ያክፍል እስከ ስምንት ያክፍል ስነ ዜጋና ስነ ምግባር ትምህርት ያስተማረኝ መምህር መምህር በሪውን ታደሰ ይባላል። እጅግ በጣም ያበረታታኝ ነበረ ያው ሙዚቀኛ እንደምሆንም ይነግረኝ ነበረ። የተለያዩ መድረኮች ላይ ማንጎራጉር አለው፣ በማንጎራጉርበት ሰዓትም ህብረተሰቡ እንዲደግፈኝ የማበረታታት ስራ ሲሰራ ነበረ ከዛ ባሻገር እነቲያ አልማዝ የሚባሉ የሙዚቃ መምህራን ነበሩ። እነርሱም ቢሆን በጣም ያበረታቱኝ ነበረ። እነ ጋሻ አባው፣ እሱም ነብሱን ይማረውና አሁን ቅርብ ጊዜ እንደተለየ ሰምቻለሁ። አይስኩልም። በተመሳሳይ በርካታ መምህራኖች እኔን ሙዚቀኛ እንደሆን ወይም እንደመሆን የማበረታታ ስራ ሲሰሩ ነበረ። በተፈጥሮ በጣም በርካታ ሙዚቀኞችን አደንቃለሁ፣ አደምጣለሁም። ግን ያው ከማዘወትራቸው በማንጎራጎር በኩልና ከማዘወትራቸው ወይም ደግሞ ከምደሰትባቸው ሙዚቃዎች መካከል የዋንዱን ላንጎራ ጉርላቸው ፈልጋለሁ የኃይለ ኢየሱስን ሙዚቃ ነው መንጎራ ጉርላቸው የኃይለ ኢየሱስ ግርማ የሆዴ እንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ወባለሙ ቤቷ እንዴት ነሽ? እንዴት ነሽ

ያው እንግዲህ ከ ከአንደኛ ክፍል ጀምረን በተለይኛ ስንማር በቅርብ ልዩ ፍላጎት ትምህርት ቤት ስለማይገኝ ለተወሰነ ጊዜ ብሬል ማንበብና መጻፍ ለመሰልጠን ያክል ያው ላንድ ለሁለት ዓመት ያክል የግድ ብቻችን መማር ስላለብን ያው በዛ ምክንያት ከቤተሰቦች ሰዎች ከ10 ኪሎ ሜትር ይሆናል በግምት 10 ኪሎ ሜትር የሚሆን ርቀት ተጉጀነ የተማርኩት ከአንደኛ ክፍል ጀመረ እስከ 12ኛ ክፍል እስከ ዩኒቨርሲቲ እስከ ድረስ ከቤተሰብ ሰው ተለየ ደግሞ ከሌሎች ተማሪዎች በተለየ እጅግ በጣም ፈታኝ ሕይወት ታሳልፋለ። ሆኖም ግን ያው በብዙ ፈታኝ ሕይወት አልፈንም ቢሆን ያው ነው አሁን ደረጃ በደረጃ ሙዚቃ ትሬኒንግ ላይ በመሞከር ላይ ገኛለሁ። ያው ለወደፊት ታዋቂ ሙዚቀኛ ሆናለሁኝ ብዬ ተስፋ አደርጋለሁኝ። እንደዛም ብዬ በሙከራ ላይ ነው ያለሁት። ያው እኔ በአጠቃላይ ሁለ ገብ ተሰጥቷለኝ ማንበብ ማንበብ ፈልጋለሁ መጻፍ ፈልጋለሁ። ወደ ኪነጥበው ዘርፍ ተቀላቅዬ በኪነጥበው ዘርፍ የራሴን አሻራ ማሳረፍ እፈልጋለሁ። ታዋቂ ድምጻዊ መሆን ፈልጋለሁ። ይሄን ለማሳካት ግን በሐሳብ በሙያ፣ ልዩ ልዩ ቁሳቁሶችን በማሟላት በኢኮኖሚ በማገዝ በኩል አቅም ያላቸው ግለሰቦችና ተቋማት የበኩላቸውን ጥረት አድርገው እንዲያገዙኝና እኔ ራዬን እንዳሳካ ለማሳካት ያስችለኝ ዘንድ ትብብር እንዲያደርጉልኝ በዚሁ አጋጣሚ በሚኮስም ጥሬን ማስተላለፍ እፈልጋለሁኝ። አንደኛው ሲክብሽ አንዱ ያፈርስሻ፣ አንዱ ሲያሳድገሽ፣ አንዱ ይዘርፍሻ፣ ትልሽ ደግሞ አንድ ሾመብሻ፣ ምንድነው ነገሩ? ዘር ያልበቀለብሽ፣ ምንድነው ነገሩ? ዘር ያልበቀለብሽ፣ አንቺ ደሃ ገሬ ኢትዮጵያ ዛሬ ማን ያስብሽ? አንቺ ደሃ

ናስቴር በነገራችን ላይ ፍቅር አዲስን 2015 መጨረሻ አካባቢ አግኝቻን ነበረ። እንደ አጋጣሚ እዚህ ባዛር ነበረው። እንዳጋጣሚ ግን የተገናኘ ነው ለተወሰነ ደቂቃ ስለነበር ብዙ አልተነጋገርንም። እዛ በኋላም እሷ ለማግኘት ጥረት አድርጌ የነበረ ያው አድራሻዋ ጠፍቶብኝ መገናኘት አልቻልንም። ግን እንደነዚህ አይነት ሙዚቀኞችና መሰል ሙዚቀኞችን ባገኛቸው በሙያ እንዲያግዙኝ፣ በአጠቃላይ አቅማቸው በፈቀደ መልኩ አግዘው እኔ ከምፈልግበት ደረጃ እንድደርስ እንደነሱ እንድሆን እንዲያግዙኝ ነው ልጠይቃቸው የምችለው። ሙዚቃ ለእኔ ያው ሕይወቴ ነው። ደስታዬ ነው፣ ለእኔ ሁለ ነገሬ ነው። ያው እንግዲህ ማመስገን የምፈልገው በመጀመሪያ ደረጃ የአሚኮ ጋዜጠኞችን እጅግ አድርጌ አመሰግናለሁ። እኔና ሰለሞን አደላ የአሚኮ ቴሌቪዥን ጋዜጠኛ እንድንገናኝ ምቹ ሁኔታ የፈጠረውን ጋዜጠኛ ድኖ ማርቆስንም እጅግ አድርጌ ሳላመሰግን አላልፈም። የዋሚኮን እጅግ አድርጌ አመሰግናለሁ። ከዚህ በፊትም በተለያየ መንገድ ሲያበረታቱኝ የነበሩ መምህራኖችን እና የተለያዩ ጓደኞችንም እጅግ አድርጌ ማመስገን እፈልጋለሁ። ወደፊት የተለያየ መድረክ ላይ ወይም በቴሌቪዥን መስኮት ላይ እንደምንገናኝ ተስፋ አድርጋለሁ። ያው ቅድም እንዳልኩት ምቹ ሁኔታ ከተፈጠረልኝም አይዶሎችንም መሞካከር እፈልጋለሁ። እንደ ሙላለም የባለ ማዕከል አይነት አንጋፋ የባለ ማዕከሎችም ተቀላቀየ የመንግስት ስራዬንም ጎን ለጎን የከወንኩ በኪነ ጥበብ ዘርፍ የራሴን አሻራ ማሳረፍ ፈልጋለሁ። ያው የወንድሞቼ የወገኖቼ እገዛ ከተጨመረበት በቅርብ ጊዜ ወደ አደባባይ ወጥቼ ለእናንተ ማበርከት የሚገባኝን አስተዋጽኦ ተሰጥኦዬንም በትክክል ማሳየት እንደምችል ተስፋ አድርጋለሁኝ። ለስንብት ለአንጎራጉርላችሁ የምፈልገው ሙዚቃ የማትበላላፍ